ሰዓትን በአግባብ ስትጠቀሚ ሪከርድም ትሰብሮ፣ ያለሽ ሪከርድ ሰዓት ስለሆነ ማለት ነው። ኢቨን ኦሎምፒክን ማሸነፍ ሰዓት ነው። ወልድ ሻምፒዮን ምንት ማስብ ሰዓት። አንዳንዴ እንደነዚህ አይነት ሲቹዌሽኖችን ምንድን ነው መሰለሽ የሚባሉት በዚህ በአንድ ሰው ከሆን መኑ ላቀደው ወይንም ደግሞ ላለሙ ዓላማ ሰክሰስፉል ለመሆን የሚከፍለው መስዋዕትነት እንዲ፣ ምናልባት ሲምፕሊ ምን ይባላል መሰለሻው አንድ ያረገዘች ሴት በጣም ምጥ ውስጥ ሆና ብዙ ብዙ አምጣ እንግዲህ ትወልዳለች። ልጇን ከወለደች በኋላ ሁሉ ነገር ይረፋል። ያውም እንደው የሚባል የለ እንደ በእኛ አባባል አለ፣ ምጡን እርሺው ልጁን አንሺው አይደል። አንዳንድ ጊዜ የእንትንም ሰክሰስ እንዲህ ነው። ያ ግን የተፈጥሮ ግዴታ ስለሆነ ስለሚያስገድድሽ ነው። የማርገዝና የመውለድ ተፈጥሮ ነው። በቃ ያቺ ትሄዳለች ወደ ሳክሰስፉል ምሄደ። ኦልሞስት ተመሳሳይ ነው ነው ችግሩ ምንድን ነው መሰለሽ ይሄኛው የመቶ ፕሮባብሊቲ ስላለው ለምሳሌ አለ አንዲት ሴት አርግዝ ያለውና የራሱ ጉዳይ ብላ ማቋረጥ ወይም እንትን መስዋዕት ትከፍላለች። ይሄኛው ግን አቅደሻል፣ ፈልገው መስዋዕትነት መከፈል አለበት። ያንን መስዋዕትነት ለመክፈል እና ያንን መስዋዕትነት ለማድረግ ከተዘጋጀሽ ጥሩ ፍሬውን ታመጫለሽ።